በሀገራችን ኢትዮጵያ እንደገና ጦርነትን ለማድረግ አዲስ ምዕራፍን ሊከፍት የተዘጋጀን ኃይል አሳየኝ። በዚህ ርዕስ አጥብቀን ሁላችንን እንድንጸልይ የጨለመውን ዓለም ሀሳብ የዚህ ዓለም ገዢ ሀሳብ ጦርነትን ሊያደርግ ያለ የክፉን እቅድ ሁሉ እያፈረስን እንድንጸልይ በጌታ ፍቅር እጠይቃችኋለሁ። ሁለተኛ ያየሁት ራእይ ከዛሬ ሁለት ዓመት በፊት ይህንን መልእክት አሳይቶኝ ተናግሬያለሁ። እንደገና በዚህ አርሶ ውስጥ ተደጋጋሚ ይህንን ራእይ እያየሁ እየጸለይኩ ነበር። ደግሞም እናንተም በያላችሁበት እንድትጸልዩ ወደ እናንተ ይዤ መጥቻለሁ። በምድሪቱ ላይ የብዙ ሰዎችን ነፍስ ሊነጥቅ ያለ ከሰው ወደ ሰው በፍጥነት የሚተላለፍ አዲስ በሽታ ሲለቀቅ አየሁ። ስለዚህ ሁላችንም የክፉን ስራ የበሽታን መንፈስ እየተቃወምን እያፈረስን በእግዚአብሔር ፊት እንጸልይ። ሶስተኛ፣ እግዚአብሔር መንፈስ እንደዚህ አለኝ፣ ለጌድዮ ህዝብ ጸልዩ አለኝ። በጌድዮ ህዝብ ላይ ድንገተኛ ድንጋጤ ሊያደርግ የተዘጋጀ የጨለመው ዓለም አዋጅ አለ። ስለዚህ ለጌድዮ ህዝብ ጸልዩ አለኝ። በእነዚህ ሀገራዊ መልእክቶች ሁላችንም አጥብቀን ነቅተን በማስተዋል እንድንጸልይ በጌታ ፍቅር ጥሬን አቀርባለሁ። የእግዚአብሔር ቃል በአንደኛ ተሰሎንቄ ምዕራፍ አምስት ቁጥር 17 ላይ እንደዚህ ይላል፣ ሳታቋርጡ ጸልዩ ይላል። በወር አንዴ ጸልዩ፣ በሳምንት አንዴ ጸልዩ፣ በአመት አንዴ ጸልዩ አይደለም የሚለው፣ ሳታቋርጡ ጸልዩ ነው የሚለው። ይህንን ሚዲያ የምትከታተሉ እናቶቼ፣ ወንድሞቼ፣ እህቶቼ የዘመኑን ክፋት የምንዋጀው በጸሎት ነው። ጠላትን ድል የምንነሳው በጸሎት ነው። ምርኮን የምንበዘብዘው በጸሎት ነው። ስለዚህ ስለ ሀገራችን፣ ስለ ግላችን ደግሞ ስለምናመልክበት ቤተክርስቲያን፣ ስለ ዓለማችን በእግዚአብሔር ፊት አጥብቀን እንጸልይ። ስንጸልይ እግዚአብሔር ይሰማናል። ስንጸልይ እግዚአብሔር መልስን ይሰጣናል። ስንጸልይ የከበደን ሸክም ይከባልና ስንጸልይ የክፉ ስራ ይፈርሳል። ጠላት አይተኛም፣ ሁልጊዜም የሰው ልጆችን ለማጥፋት ለማጥቃት አያርፍም። የማያርፈውን ጠላት እኛ ደግሞ በመጸለይ ላይ የጠላትን ሀሳብ ማፍረስ እንችላለን። እግዚአብሔር ቃል እንደም ሳታቋረጡ ጸልዩ እንዳለው ሳናቋረጥ እየጸለይን በህይወታችን በቤታችን ላይ በምድራችን በሀገራችን ብሎም በዓለማችን ላይ ሰላም እንዲሰፍን ማድረግ እንችላለን። ጸሎት የማይቀይረው ኃይል የለም። ጸሎት ጠላትን ድል መሻ፣ ምርኮን መበዝበዣ ትልቅ መሳሪያ ነው። ስለዚህ ሁላችንም አጥብቀን እንጸልይ። ክፉን ዘመን የምንዋጀው በጸሎት ነው። የጠላትን ምክር የምናፈርሰው በጸሎት ነው። ይህ በጨለመው ዓለም የሚታወጁ የበሽታ አዋጆች ሁሉ የሚመቱት በጸሎት ነው። ስለዚህ ሁላችንም ነቅተን በእግዚአብሔር ፊት እንጸልይ። ጸጋ ይብዛላችሁ። እግዚአብሔር አባቶይ በጌታ በኢየሱስም ስለዚህ ሰዓት እናመሰግናለን። መልካምነትህ ሁሌም ስላልተለየን እናመሰግናለን። ስለብዙ ምህረት፣ ስለብዙ ጥበቃ፣ ስለብዙ ቸርነት እናመሰግናለን፣ እናመሰግንሃለን። በምህረትህ ተጠብቀናል። በምህረት በሰላም ወተን እየገባን ነውእና ስለበዛልን በዛልን ምህረት ስለበዛልን ጥበቃ እጅግ አድርገን እናመሰግናለን ይህንን ፕሮግራም የሚካፈሉ ይህንን ፕሮግራም የሚከታተሉ ሁላቸው በጸሎት ነክተው በፊት በትጋት የሚችሉበት አቅም እንዲሰጣቸው ጸል ያለሁ ጸጋ እንዲበዛላቸው ጸል ያለሁ ማንኛውም ተጽዕኖና ድካም ከህይወታቸው ከዘመናቸው ላይ በጌታ በኢየሱስ ስም እንዲሰበር ጸል ያለሁ መሰዊያቸው በኢየሱስም ስም እንዲታደስ እጸልያለሁ። በጸሎት የበረቱ እንዲሆኑ በጌታ በኢየሱስም ስም እጸልይላቸዋለሁ። ከዚህ ቀን ጀምሮ የዘመኑን ክፋት ማሸነፍ የሚችሉበት ታላቅ የሆነ የጸሎት ኃይል እንዲለቀቅላቸው፣ በጸሎት ኃይል ታጥቀው እንዲነሱ በጌታ በኢየሱስም ስም እጸልያለሁ። ደግሞ ለምድራችን እግዚአብሔር ሆይ ጣልቃ እንድትገባ የትኛውም የጨለመው ዓለም እቅድ አዲስ የጦርነትን ሀሳብ ይዞ የሚመጣ የክፉ ሀሳብ የክፉ እቅድ ሁሉ ከምድራችን ኢትዮጵያ ላይ እንዲፈርስ ጸልያሉ። በየትኛውም አቅጣጫ በሀገራችን ኢትዮጵያ ላይ የሚታቀዱ ክፉ እቅዶች፣ የሚጠመዱ ክፉ ወጥመዶች በጌታ በኢየሱስም የተሰበሩ ይሁን። የክፉ ምክር፣ የክፉ ፕሮግራም ከሀገራችን ኢትዮጵያ ላይ የፈረሰ ይሁን። ለሀገራችን ኢትዮጵያ ሰላም ይሁን። ለሀገራችን ኢትዮጵያ ረፍት ይሁን። ለሀገራችን ኢትዮጵያ ፍሬያማነትና ከፍታ ይሁን። ለሀገራችን ኢትዮጵያ በኢየሱስም ድል ይሁን። የትኛው የክፋት ልጅ እቅድ፣ የጨለመው ዓለም ሀሳብ፣ የዚህ ዓለም ገዢ ፕሮግራም ከምድራችን ኢትዮጵያ ላይ በኢየሱስም ሀሳቡ ክፉ እቅዱ እንዲፈርስ ጸልያለሁ ሰላም ለሀገራችን እንዲሆን ጸልያለሁ ወጥቶ ለሚገባው ማህበረሰብ ሁሉ ሰላም እንዲሆን ጸልያለሁ ፈጽሞ ሀገራችንን ኢትዮጵያን እንድትጎበኛል እንድታስባት በጌታ በኢየሱስም እጸልያለሁ። የጨለመው ዓለም ሀሳብ ድንገተኛ የሞት አዋጅ ሁሉ ከምድራችን ላይ እንዲሻር እጸልያለሁ። የጌዲዮን ህዝብም በምህረት እንድታስብ በጨለመው ዓለም የታቀደበት ክፉ እቅድ ሁሉ እንዲፈርስ እጸልያለሁ። ለጌዲዮ ህዝብ ሰላም እንዲሆን፣ ለትውልድ ሰላም እንዲሆን፣ የጨለመው ዓለም እቅድ ከዙሪያቸው እንዲፈርስ ሊያስደነግጣቸው የተዘጋጀ የክፋት እጅ ሁሉ የታሰረ እንዲሆን ጸልያለሁ። ደግሞ በመላው ዓለም ላይ ሊለቀቅ ያለ የትኛው ቫይረስ የጨለመው ዓለም ሀሳብ እቅድ፣ የሰዎች ክፉ ሀሳብ ሁሉ በኢየሱስም የፈረሰ ይሁን። ሰላም ለምድራችን፣ ሰላም ለዓለም እንዲሆን ይጸለይ። በኢየሱስም ይህንን መልእክት የሚሰሙ ሁሉ በምህረት ይጠበቁ፣ በቸርነት ይጠበቁ። ክፉ ነገር ወደነሱ አይቅረም አይቅረብ መቅሰፍትም አያገኛቸው። ከድንገተኛ በሽታ ከድንገተኛ ሞት ህይወታቸውና ቤታቸው በጌታ በኢየሱስም የተጠበቀ ይሁን። በኢየሱስ ስም ጸልያለሁ፣ አሜን። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። እግዚአብሔር መልካም ነው፣ በመከራ ቀን ሁሉ መሸሸጊያ ነው። ተባረኩ። ጸጋ ከእናንተ ጋር ይሁን። እጅግ በጣም እወዳቸዋለሁ። በሰማችሁት በዚህ መልእክት ጸልዩ። ይህንን መልእክት ደግሞ ሌሎችም ሰምተው እንዲጸልዩ ሼር አድርጉላቸው። ጸጋ ይብዛላችሁ።